ሰላም ውድ እና የተከበራችሁ የእግዚአብሔር ቅዱሳን በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም እና ጸጋ ብዙ ትርፍረፍ ይበልጥ እላለሁ። በመቀጠልም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቤተሰብ ሆኖ እንግዲህ ክርስቲያን ቲዩብ ቻናልን የተከታተሉ ይህንን ቅዱስ የሆነ ወንጌል መልክት እየተካፈሉ ላልደረሳቸው ደግሞ ሼር እያደረጉ በማድረስ ይህንን ቃል ይጋብዙ ብላለው። ዛሬም በአዲስ ቪዲዮ ተመልሻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩ። ዛሬ የመታሁበት ቪዲዮ ለሁሉም ሰው አዲስ የሆነና አዲስ ባይሆንም ያው ብዙ ሰው የሚጨቃጨቅበት እና የማይስማበት ክርክር የሚፈጥርበት አንድ ቃል አለ በመጽሐፍ ቅዱሳችን ውስጥ። እሱ ቃል ምን ይላል? መጽሐፍ ቅዱስ ምን ይላል እና ሰው ደግሞ ምን ይላል? ሰዎች ወይ ደግሞ አሁን አማኝ ነኝ ባዮች ምን ይላሉ? መጽሐፍ ቅዱሳችን ደግሞ ምን ይላል የሚለውን አብረን እናያለን። ወደ መጽሐፍ ቅዱሳችን እንሄዳለን። ቃሉን በማንበብ እንጀምራለን። በጌታ በኢየሱስ ስም ይህንን ቃል አነባለው ያዕቆብ መልእክት ምዕራፍ ሁለት ከቁጥር 18 ላይ እንዲህ ይላል። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም ስራ አለኝ። እምነትህን ከስራህ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑ ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ ይላል። እንግዲህ ወዳጆች ምን ለማለት እንደፈለግኩ የገባችሁ ይመስለኛል። ዛሬ ለማንሳት የፈለግኩት ይህንን ቃል ነው። እምነት ካለ ስራ ያጸድቃል ወይ እምነት ብቻውን ወደ መንግስተ ሰማያት ያስገባሉ። ያመነ የተጠመቀም ይድናል ከሚለው ቃል ተነስተን ይህ ብቻ ያድናሉ፣ ያለ ስራ እምነት ያለ ስራ ብቻውን ጌታ ኢየሱስ ክርስቶስን በማመን ብቻ መንግስተ ሰማያት መግባት ይቻላሉ፣ የሚለውን እንግዲህ ከዚህ ቃል ጋር እያመሳከርን እናያለን ማለት ነው። እንግዲህ ወዳጆች በዚህ ዘመን ብዙ አማኞች ወይም ደግሞ ብዙ የወንጌል አማኞች መስካሪዎች በዚህ ሰዓት ያመነ ይድናል፣ በጌታ ኢየሱስ ብቻ ማመንህ ያድንሃል፣ ከሁሉም ኃጢአትህ ያነጻሃል፣ በሱ ካመንክ ብቻ ምንም ነገር ብትሰራ፣ ምንም አይነት ኃጢአት ብትፈጽም ወደ መንግስተ ሰማያት ከመግባት አትከለከለም በማለት ብዙዎችን እያደናገሩ ይገኛሉ ማለት ነው። መጽሐፍ ግን እንደዚህ አይልም። እምነት ያለ ስራ ከንቱ ነው እያለ ነው። እምነት ያለ ስራ ከንቱ ነው። ማመንህን በጽድቅ ስራ መግለጥ አለብን ማለት እዚህ ጋር አብርሃም እንደፈጸመው ማለት ነው። የይስሐቅን ልጁን እስከ መሰዋት ድረስ እምነቱን በድርጊት ለእግዚአብሔር ያለኝ ታማኝነት በድርጊት እስከ ማስመስከር ድረስ የደረሰው በስራው ነው ማለት ነው። አንድ ሰው በማመኑ ብቻ መንግስት ሰማያት እንደማይገባ ይህ መጽሐፍ ቅዱስ ክፍላችን ይነግረናል። ለምሳሌ አንድ ምሳሌ ላንሳ። አንድ ሰው በጌታ ኢየሱስ ክርስቶስ ሆኖ እግዚአብሔር አማኝ ሆኖ ኃጢአት ቢሰራ ካመነ በኋላ ኃጢአት ቢሰራ ቢሰርቅ፣ ቢያመነዝር፣ ወይ ደግሞ ሰው ቢገድል ወይ ደግሞ የተለያዩ ኃጢአቶችን ከእግዚአብሔር የሚያራርቅ የሚያ ከእሱ የሚያጣላ ስራ ሰርቶ በኢየሱስ ክርስቶስ ስላመነ ብቻ ወደ መንግሥተ ሰማያት ይገባል ብዬ እኔ አላምንም። መጽሐፍ ቅዱስም ይሄን አይልም። ምክንያቱም እምነት ያለ ስራ ከንቱ ነው ስለሚል ማለት ነው። እና የእምነታችን መገለጫ ዋናው ማሳያው ስራ ነው ማለት ነው። አንድ ሰው የእግዚአብሔር ልጅ መሆኑ የሚታይበት ብዙ ስራዎች አሉ። ከኃጢአት ጋር ያለው መራራቅ አንድ ያ ሰው የማይዋሽ ከሆነ አትዋሽ ተብሎ ስለተጻፈ፣ ያ ሰው የማያመነዝር ከሆነ አታመንዝር ተብሎ ስለተጻፈ፣ ያ ሰው የማያመነዝር ከሆነ አታመንዝር ተብሎ ስለተጻፈ። ከዚህም የበላለጡ ብዙ ብዙ ብዙ የሆኑ ኃጢአቶች አሉ። ሰው ማማት፣ ሰው የሚያማ ከሆነ ያ ሰው አሁን ኃጢአት እየሰራ ነው ማለት ነው። ስለዚህ ሰው የማያማ ከሆነ ምንድን ነው የእግዚአብሔር ልጅ መሆኑን ወይ ደግሞ በእግዚአብሔር በክርስቶስ ማመኑን በስራው እያሳየ ነው ማለት ነው። ግን በኢየሱስ ክርስቶስ አማኝነኝ ብሎ አምኛለሁ ከዚህ በኋላ ኃጢአት ብሰራም ባልሰራም ወደ መንግስተ ሰማያት እገባለው ብሎ ኃጢአት የሚሰራ ከሆነ ያ ሰው ቀጥታ የሚያጠያይቅም አይመስለኝም ወደ መንግስተ ሰማያት አይገባም። እንደዛ ነው ምትን የምለው። እኔ መጽሐፍ ቅዱስም ያንን የሚለው ግን አሁን ላይ ያሉ አማኞች አንድ ሰው ካመነ አመነ ነው እና ወደ መንግስተ ሰማያት ቀጥታ ነው የሚገባው የእግዚአብሔር ስም በሱ ላይ አለ ወይ ደግሞ ስሙ በመንግስት ሰማያት ተጽፏል፣ ላይም ባለው የመጽሐፍ ስፍራ ላይ ስሙ ስለተጻፈ ቀጥታ ወደ መንግስት ሰማያት ይገባል ብለው ብዙዎችን ማለት እንዳይጠነክሩ በእምነታቸው እንዳይጠነክሩ እና ከዓለሙ እንዳይለዩ። አንድ ሰው አሁን ለምሳሌ ወደ ጌታ እግዚአብሔር እጅ ተጠግቶ ራሱ ከድሮ ማንነቱ አልተቀየረም። ያ ሰው ድሮ ዘፋኝ ከነበረ አሁንም በዘፈኑ እየቀጠለ ያለበት ሁኔታ ነው ያለው። የአሁኑ አማኞች በጣም ነው ግራ የሚያጋቡት ማለት ነው። ከዓለሙ ሳይለዩ ከዓለም ተለይተናል ብለው በማስመሰል አለ አይደል ይሄ በአፍ ብቻ በማለት ግን ድርጊታቸው ሁሉ ነገራቸው ዓለማዊ የሆነ አፋቸው ግን በክርስቶስ እንደሆኑ የሚናገሩበት ብዙ ሁኔታ ነው ያለውና ይህ ነገር ልክ አይደለም። እምነት ያለ ስራ ከንቱ ነው ተብሎ ተጽፏል። እና ወዳጆች የእግዚአብሔር ጻድቃን ቅዱሳኖች ተመለሱ፣ እምነታችሁን በስራ ግለጡ። ያን ጊዜ ወደ ጌታ እግዚአብሔር መንግስት የመግባት እድላችን ወይም እድላችሁ ሁላችን፣ እግዚአብሔር እርዳን፣ ለዛ ይቀርባል ማለት ነውና፣ እምነት ያለ ስራ ከንቱ ነው። ለዛሬ ይሄን እላለሁ። በሌላ በቀጣይ ቪዲዮ እስከምንገናኝ በያላችሁበት እግዚአብሔር ሰላም አሁንም ከእናንተ ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። ተባረኩ።